ባጃጁ ላይ ቆሞልሻል። ሰላም አለኩም እንዴት ነሽ? ደህና ነሽ? ይሳዲ ያው እንግዲህ ዛሬ ሻንጣሽን ሸክፈሽ ልትጂ ነው? አዎ ያው በእርግጥ ባሳለፍናቸው ጥቂት ጊዜያቶች በጣም ተቀራርበን ነበረ። ያው ክፉም ደግም ብዙ ነገር ማሳልፈናል። ያው ልቴጂ መሆኑ ትንሽ ደብሮኛል፣ ከፍቶኛል። ቢሆንም ግን የምትጂ ራስሽን ለመቀየር ራስሽን ለማሻሻል ስለሆነ ምንም ያስከፋ ነገር የለውም። አላህ ደግሞ እዛ የተሻለ ነገር እንዲገጥምሽ ምኞቴ ነው። ያው እንግዲህ ከዚህ በኋላ ያው መዲና ተጠናክራ ዩቱቡን ብትሰራበት ለእሷም አሪፍ ነው ብዬ አስባለሁኝ። እንደው ምን ተሰማሽ ግን? እኔ ሆዴም ባርባር እያለኝ ነው በነገራችን ላይ ያው ዙሮ ውጭ ስቴጅ ያስፈልግሻል ያልኳቸውን ነው የገዛሁልሽ፣ በአቅሜ የሻምፖ ወጡት መያዣ፣ እንደዚህ ኮንዲሽነር፣ ቅባት። እኔ እዚያ ያስፈልግ ያስፈልግ አላቅም፣ ያ ውጭ እጄ ስለማላቅ ያን ያና አድርጌልሻለሁኝ። ውስጥ ልብስ፣ ቢጃማዎች፣ ካልስ እንደዚህም ያስፈልጉሻል የምለውን ገዝቼልሻለሁ ሻንጣው ውስጥ። ያው እንግዲህ አላህ ይገዝሽ። ግን መልእክትም ካለሽ እንደ አንዳንድ ነገር የምታወሪም ካለሽ እድሉ ልስጥሽ። ያው ከዚህ በኋላ እኮ በዚህ ቪዲዮ ላይ እናገኝሽ ነው። እንግዲህ ያው መዲና ናት የምትቀጥለው እና በዚህ አንቺ ስቴጂ መዲናና እናይም እንዳይሉ እሷም የተገፋሽ ናት እ ሰው ሁሉንም ነገር ትነግራቸዋለህ። አስቸጋሪ ሁኔታ ልን ያለችው እና ቢያግዙአት ከእኔ የበለጠ ደብቃ ያዘች። እኔ ከሌላ ሰው ምናምን ባላጣራ አንቺ እንኳን በጣም ያው እሷ ትምህርት ቢዚ ስለሚያደርጋት ቪዲዮ ቶሎ ቶሎ ስለማትለቅበት እንጂ ኮ ቻናሉ ጥሩ ላይ ነበር ግን ያው ብዙ ጊዜ ትምህርት ላይ ትኩረት ስለምታደረግ እሷ ቪዲዮ ያን ያክል አለቅም። ያው እንሻላ ግን ከዚህ በኋላ ተጠናክራ ቶሎ ቶሎ ቪዲዮም ከሰራሽ ምን ካለች፣ የእኛ ሰዎች ደግሞ ለማየት ሰውን ለማበረታታት ችግር የለባቸውም። እኔማ እንግዲህ ያው መዲናማ ያው ቤተሰብ ናት እዚህ እኮ አሁን ላይ ያው ስራ ምንም ስለሌለ አላማስቸገር ብታግዟት። ነገር ያለው ነገር ከእኔ በበለጠ ውስጡ ያለው ነገር እንግዲህ መናገር የምትችለው እሷ ናት። እና እሱ ደግሞ አውሬት ያለው ነገር ለእኔ ብዙም አልነገረሽም። ነገር ብቻ ስታያት እንድትወደች ታስተውቃለች። የኔ እንትን ብሎ ጭራሽ የሷ የባሰ ማለት ነው። ለዚ ለት የምትታስባለች እዚህ እንደገና ለቤተሰብ ሁሉም ነገር ወደ ተሻለ ነገር ትምላለው ብላ ጭራሽ ዜሮ ላይ የሚያስቀምጠት ባዶ ሁሉም ነገር ምንም የለም ምንም

ምንም ነገር ሁላችሁም ዙሩ። በነገራችን ላይ መዲና ያው ትሰራለች ከዚህ በኋላ እናንተም ደግሞ ያው ያለውን ነገርም ታወራችኋለች። በእርግጥን አሁን ጠለቅ ብዬ ያልነገርኳቸው ያላወራኋቸው ያው እማቀውም ነገር የለም ስላለው ነገር እንዴት እንደደበቀችኝም አላቅም። ያው ብዙ ጊዜ ትመጣለች እኔም ጋር ምናምን፣ ግን አላወራችኝም። የሆዷን በሆዷ አድርጋ ነው ዝም ያለችውና የከፋትም ምን ያላትን ነገር ትነግራችኋለች። እናንተም ደግሞ ያው አሳድጓት፣ አንዳንድ ጊዜ መተባበር ሁሉንም ነው። እናንተ አሁን ኖርማሊ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ወይ ቪዲዮ አይታችሁ ብታልፉ ምንም የሚጎዳችሁ ነገር የለም። ዋይፋይም፣ የምንም ወጪ የለባችሁም። ግን ለዚህ ለሚታይለት ሰው ደግሞ በጣም ትልቅ እንትን አለው አድቫንቴጅ አለው። ሰዓታቸው ያድጋል፣ ወደ ክፍያ ይገባል። ብዙ ነገር አለውና ስለሆነ እንደዛ ብታደርጉላቸው ሰዎችን ማበረታታትና ማሳደግ ትችላላችሁ። ቀላል አይደለም። እና በዚህ በዚህ ጉዳይ ላይ አበረታቷቸውላለሁኝ ኢንሻአላህ እንግዲህ፣ ሰአዲም ውጭናም እዛም ሂዳ ምናልባት የነገሮች ከተመቻቹላት ቪዲዮ ከላከችልኝ እጭንላታለሁኝ እዚህ ቻናሉ ላይ መዲና ትጭንላታለች። ያው ካልተመቻቸ ግን ያው ከዚህ በኋላ መዲና ስለምትቀጠልበት ላይክ ሸር ማድረጋችሁን አትርሱ ላለሁኝ። እንግዲህ ሰአዲን ላሰናብት ነው፣ እስከዛ ድረስ እንሸኛት። አላህ እንግዲህ በሰላም ያስገባሽ ነው የምለው። እኔ ሌላ ምንም አልልም። እንግዲህ አብሽሪ ዱንያ እንግዲህ እንዴት ነው? አንዳንድ ጊዜ አብሽሪ፣ ያኛውን ሻንጣ ባጃጁ ላይ አድርጌልሻለሁ። እዚህ ውስጥ ያሉት የሚጠቅሙሽ የሚጠቅሙሽ ነገሮች ብቻ ናቸው። እሺ፣ እዛኛው ሻንጣ ውስጥ ያለው ደግሞ ልብስሽ ምናምን እዛኛው ሻንጣ ውስጥ ነው። አንዳንድ ዶክሜንቶቹ ምናምን እሱ ውስጥ ናቸው ያሉት። እንግዲህ ፎድሽ አይባባ ምንም ማድረግ አይቻለም። እስቲ በመጨረሻ የምትይን ነገር ካለሽ የመጨረሻ ቪዲዮዎሽም ነው። ከዚህም በኋላ ደግሞ ያው ምናልባት እዛኩ ሄደሽ ነገሮች ከተመቻቸልሽ ቪዲዮ አትልኪልንም ቀርጸሽ? እንደዛ ብታደርጊልን አሪፍ ነው ለእኛ ማለት ነው፣ እዚህ በመዲና ቻናል መልቀቅ እንችላለን። ግን እንትን ካላለ ደግሞ ካልተመቻቸልሽም ኖርማል ነው፣ ችግር የለውም። ግን ያው እንዳትረሽው ነው። ኖርማሊ የምሰሪበት ቢሆን እዛው አካውንቱንም ወደ አንቺ ባዞርልሽ ይዘሹ ብትሄጂ ትቻ ያለሽ። ግን ያው አንቺ ደግሞ አሁን እዛ ስራ ጋር ላይ መቼ ስለሚችል ያው እህት የተቀጠልበት ስለሆነ ያልሹ እህትሽ እንድትቀጥልበት መሆን ይችላል። ችግር የለውም። ኢንሻላህ እሺ፣ የኔ ወድ እንግዲህ አላህ በሰላም ያስገባሽ ላይ ድረስ እንትን ልበልሽ ና ባጃጁ ላይ ቆሞልሻል።